በዜጎች የሚነሱ ቅሬታዎችን ለመፍታትና ከዘመኑ ጋር መራመድ የሚችል የአገልግሎት ዘርፍ ለመፍጠር መንግሥት የሪፎርም ስራ እየሰራ ይገኛል። የሪፎርም ውጤት አንዱ ከቀናቶች በፊት በጠቅላይ ሚኒስትሩ ተመርቆ ለአገልግሎት ክፍት የተደረገውን የመሶብ የአንድ መስኮት አገልግሎትን ማንሳት ይቻላል። ይህ የአገልግሎት መስጫ ተቋም መከፈት ታዲያ ከዚህ በፊት እንግልትና ለተለያዩ ቅሬታዎች ምንጭ የሆኑ ተቋማት ጭምር አገልግሎታቸው ተሻሽሎ ተገልጋዩን እፎ እያስባለም ነው። ፓስፖርት ለማደስ ነው የመጣሁትና ከዛ በተረፈ ደግሞ ፋይዳም ሁሉም ነገሮች መሟላት ነበረባቸው። እነዛን ሁሉ ሙሉን ሰርቪስ እስከ ንግድ ባንክ ድረስ ከፍሮም ዘስክራች በሀያ ደቂቃ ውስጥ እስከ ንግድ ባንክ ንግድ ባንክም ክፍያም ለመፈጸም ኤቭሪቲንግ ሁሉም እዚህ ናቸው ያሉት እና በሀያ ደቂቃ ውስጥ ሁሉንም ጨርሼ ነው የወጣሁት። እንግዲህ እና በጣም ደስ ብሎኛል። ኢትዮጵያ ውስጥ እንደዚህ አይነት ሰርቪስ ማግኘት የማይታሰብ ጉዳይ ነው ለአንድ አገልግሎት ከአንድ ቦታ ወደ ሌላ ቦታ መሄድ ለመገልገል ብዙ ወረፋ መጠበቅ አሊያም በቀጠሮ ላይ ቀጠሮ እየተሰጠ ተገልጋዩን ከጊዜውም ከገንዘቡም እንዳይሆን ማድረግ ተደጋጋሚ የሚሰሙ ቅሬታዎች ናቸው የመሶብ የአንድ ማዕከል አገልግሎት ታዲያ ይህን ሊያስቀር የቻለ ስለመሆኑም በተገልጋዩ ይመሰከራል በነገራችን ላይ በኦንላይን ነው ቀጠሮ ምትይዛ በሰነዶች ማረጋገጫ ቀጠሮ ይዘ ነው እሱም አሁን ቅርብ ጊዜ ነው የተስተካከለው ከዛ ቪአይፒ የሚል ነገር ስላይ፣ ስለዚህ ለምን ቸካ አላደርግም የሚል ነው የመጣሁት። ሳሚት እኛ ጋር አለ። ለዚህ በቃ እስቲ ሄጄ ሊየው ብዬ ነው ከሳሚት እዚህ ድረስ የመጣሁት። እዚህ ስመጣ ወደ 14 አይነት አገልግሎቶች ይሰጣል። ምናልባት ሁለት ወይ ሶስት ደቂቃ ነው የቆየሁት፣ ጨርሻለሁ ማለት ነው። በተለይም ከዚህ በፊት በአንድም በሌላ ቅሬታ የሚነሳባቸው ተቋማት ጭምር በመሶብ አገልግሎታቸው ተቀላጥፎ ተገልጋዩ ከማማረር ይልቅ ተደስቶ እንዲወጣ አድርጓል። በኖርማል ክፍያ አምስት ሳንቲም ጭማሪ ሳይኖረው ከፍዬ ተገልግዬ ነው አሁን እየወጣው ያለሁት እና በጣም ደስ ብሎኛል። ማለት የመጀመሪያችን ነው ግን በጣም ነው ደስ የሚለው። አሁን ንግድ ፈቃድም እያወራኋቸው ነበር እዚህ የተዘጋ ንግድ ፈቃድ ስላለኝ ለማውጣት እዚህ መጠ ሁሉንም ማውጣት የምትችል ከሆነ በአንድ መስኮት ብዙ አገልግሎት ማግኘት ማለት በእኛ ሀገር ስላልተለመደ ላናቀው እንችላለን። ስለዚህ በእኔ በኩል በጣም ጥሩ ነው፣ የሚበረታታ ነገር ነው። ድሮ ከሚሰጥበት ቦታ ላይ ይፈጅ የነበረውን ሰዓት በእጅጉ ቀንሰናል። እዚህ ጋር በፍጥነት ፓስፖርቱን ያገኛል፣ ወዲያው ይገለገላል። ወዲያው ፓስፖርቱን በሁለት ቀን ከተባለ በሁለት ቀን ውስጥ እናደርሳለን። አምስት ቀን ከተባለ በአምስት ቀን ውስጥ እናደርሳለን። ከስተመሩ ያለምንም እንግልት በፍጥነት ያገኘ ነው የሚገኘው። ከዚህ ቀደም በተለያዩ አጋጣሚዎች አገልግሎት አሰጣጣቸው ላይ አንዳንዶቹ ቅሬታም ጭምር የሚነሳባቸው ናቸው። ስለዚህ እዚህ አንድ ማዕከል ላይ ሆኖ አገልግሎት መሰጠቱ፣ እንዲሁም በቴክኖሎጂ የተደገፈ አገልግሎት መስጠታቸው በእርግጠኝነት ኅብረተሰቡ የሚያነሳቸውን ቅሬታዎች በመሰረታዊነት ይፈታል የሚል እምነት አሳድሮብኛል። ካየሁት ነገር ተነስቼ ማለት ነው። መንግስት በዘርፉ ላይ ያሉ ችግሮችን በመፍታት የሀገርን የብልጽግና ጉዞውን ማድረግ ላይ ዘርፉ የራሱን ድርሻ መጫወት እንዲያስችል ታሳቢ አድርጎም እየሰራ ይገኛል። የዚህ ማሳያ አንዱ የመሶብ የአንድ ማዕከል አገልግሎት ሲሆን ይህም የሚነሱ ቅሬታዎችን ለመፍታት ያስችል ዘንድ በቴክኖሎጂ የታገዘ ስራ ስለመሰራቱም በቅርቡ በኢቢኤስ ከቴክቶክ ሰለሞን ጋር ቆይታ ያደረጉት ጠቅላይ ሚኒስትር አብይ አህመድ አንስተዋል። ሲቪል ሰርቪሱ ላይ በጣም በርካታ ኮምፕሌንትስ አሉ አንደኛ ፒቲ ኮራፕሽን አለ፣ ሰርቪስ በወጉ አይሰጥም፣ ቢሮክራሲው ነገር ያስተጓጉላል የሚል ስሞታ ቅሬታ አለ። ይሄንን በንግግር በውይይት ብቻ አትፈታውም፣ ቴክኖሎጂ ማገዝ አለበት። መሶብን ይወሰድክ እንደሆነ በርከታ ተቋማት አንድ ቦታ ላይ ሰርቪስ ፕሮቫይድ ያደርጋሉ። አንተም ካለህበት ቤት ቨርቹዋሊ ቀጠሮ መያዝ ትችላለህ። ስትሄድ እያንዳንዱን ስቴፕ ካሜራና ሲስተም ፎሎ ያደርጋል። የተለየ ፍላጎቶች ካሉ ማኔጀሩ ከማንም ሳይሰማ በሲስተም ሪፖርት ሊያገኝ ይችላል። ቅሬታዎች፣ የሰዎችን ስሞታ ቀንሰን የተሻለ ሰርቪስ ለመስጠት ኤፊሸንሲን ለማሳደግ ያግዘናል ማለት ነው። መሰል የአገልግሎት መስጫ ተቋማት የዘርፉን ቅልጥፍና ከመጨመር ባለፈ የሀገርን እድገት ለማፋጠን ትልቅ ድርሻ ያላቸው ናቸው። ዜጎች አገልግሎት ለማግኘት የሚያጠፉትን ጊዜና ውጪ መቆጠብ ከተቻለ በስራዎቻቸው ላይ ምርታማነታቸውን ለማሳደግም እንደሚረዳ እውን ነው። በመሆኑም የመሶብ አይነት የአንድ ማዕከል አገልግሎት እንደ ሀገር በማስፋፋት የብዙ ቅሬታዎች ምንጭ የሆነውን የአገልግሎት ዘርፉን የማሻሻል ስራ ይበልጥ ተጠናክሮ ሊቀጥል የሚገባው ነው።